የአፍሪካውያን መዲና ቤት የሆነችው አዲስ አበባ በየዕለቱ በርካታ እንግዶችን ታስተናግዳለች። ታዲያ እኒህ እንግዶች በኢትዮጵያ የእንግዳ አቀባበል ሲማረኩ ለተደረገላቸውም የቤታቸውን ያህል መስተንግዶ ሲያመሰግኑ መስማት የተለመደ ተግባር ነው። ከሰሞኑ ግን ሁለት ደቡብ አፍሪካውያን አርቲስቶች እርካሽ የማህበራዊ ዝናና ተከታዮች ለማፍራት ሲሉ የፈጸሙት አስነዋሪ ተግባር መዲናይቱን የማይመጥን ከኢትዮጵያውያን የእንግዳ ተቀባይነት ውቅር ያፈነገጠ ሆኖ ተገኝቷል። ማፓራ ኤጃዝ የተባሉት የሙዚቃ ቡድኖች ለኪነጥ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 በቦሌ ክፍለ ከተማ ፖሊስ መምሪያና በፖሊስ ጣቢያዎች ተጠይቆ ምንም አይነት የቀረበ አቤቱታ እንደሌለና ፍጹም የሀሰት መረጃ መሆኑ መረጋገጡን አብራርተዋል። የማፓራ ኤ ጃዝ የሚባል የሙዚቃ ቡድን ዜግነታቸው የደቡብ አፍሪካዊ ዜግነት ያላቸው ሁለት ግለሰቦች ናቸው። እዚህ አዲስ አበባ የመጡበት ዋናው ምክንያት እንግዲህ ሙዚቃ ኮንሰርት ለማቅረብ ነው። ቅሩንፉድ ከሚባል ኢንተርቴይመንት ጋር በጋራ ሆነው ለማቅረብ ነው ወደዚህ ሀገር ላይ መጡት። እዚህ ከመጡ በኋላ ግን በማህበራዊ ሚዲያቸው ላይ የለቀቁት ነገር እጅግ በጣም የሚያስገርም እና በሬ የወለደ አይነት ስሜት ያለው ነገር ነው ማለት ነው። ምክንያቱም ይሄን የምልበት ምክንያት ቅዳሜ ኮንሰርታቸውን አቅርበዋል፣ አርብ ቀን ነው አቤቱታ ያቀረቡት ማለት ነው። ድብደባና አፈና ተፈጽሞብናል ብለው እንደዛ አይነት የተደበደበ የሚመስል የተቆራረጠ ፊት፣ እጅግ በጣም የሚዘገንን ነው። አይተው ከሆነ ምስሉን በዛ አይነት ደረጃ፣ የሚዘገንን ነገር ደግሞ ያቀረቡት አርብ ቀን ነው። እንደዛ አይነት የሚዘገንን ነገር ደርሶባቸው እንዴት ነው በማግስቱ ቅዳሜ ኮንሰርት ሊያቀርቡ የሚችሉበት በቀላሉ ይሄ ብቻ ውሸት መሆኑን የምናረጋግጥበት ነው። ግን የአዲስ አበባ ፖሊስ ጠቅላይ መምሪያ ይህን ብቻ እንደ በቂ ነገር በማየት ዝም አላለም፣ የማጣራት ስራዎች ሰርተዋል። ኢትዮጵያ ሐሙስ እለት እንደገቡና ወደ ሀገራቸው እስኪመለሱ በመልካም አስተንግዶና በአስተማማኝ ጥበቃ በሰላም እንደነበር የአዘጋጆቹ የቅሩንፉድ ኢንተርቴንመንት አባላት ማረጋገጫ ነው። የማፓራጃይዝ ወደ ሀገራችን የገቡት ሀሙስ ለት ነበረ እና ከሀሙስ ጀምሮ የእኛ ቲም በስነስርዓት የተንከባከበ ወደ አፓርትመንታቸው ወደ ኢቨንቱ እያመላለሰ ነበር። በዚህ ጊዜ ውስጥ በኛ እጅ በነበሩበት ሰዓት ላይ ምንም አይነት ጉዳት አልደረሰባቸውም። ይህም ኢንፎርሜሽን ለምን ሼር እየተደረገ እንደሆነ እኛም አልገባንም። እስከሚሄዱበት ቀን ድረስ ማለትም እስከ እሁድ ድረስ በሰላም ወደ ኤርፖርት ሸኝተናቸዋል ምንም ሳይሆኑ። ይሄ ፍጹም ከ እውነት የራቀ መረጃ ነው ያስተላለፉት። ነገር ይህንን ህዝብን ብቻ ሳይሆን አገርን ከሀገር የሚያጠላ የማይሆን መጥፎ መረጃ ነው እያስተላለፉ ያሉት። ሰው ህዝቡን ይሄን ማለት የምፈልገው ይህንን በማየት እንዳይታለሉና በመጥፎ ዜናዎች እንዳይሸወዱ ነው የሚለው እኔ ይህ ሆኖ ሳለ ሀገራቸው ከገቡ በኋላ ያስተላለፉት መልእክት ውሸት መሆኑን ለዚህም ይቅርታ መጠየቅ እንዳለባቸው ተናግረዋል። መልቲፕል ታይምስ ቴክስትም እየደወልንም ነው። እነሱን ቀጥታ ማግኘት አልቻልንም። ግን በማናጀራቸው በኩል መልእክቶችን እያስተላለፍን ነው፣ ነገሮችን እንዲያስተካክሉ ይህንን ነገር እንዲያጠፉ እያደረግን ያለ ነው። ይህንን አንደርስታንድ በማድረግ እነሱ በስነስርአት የይቅርታ መልእክት ማስተላለፍ አለባቸው በራሳቸው ሶሻል ሚዲያ ፔጅ ላይ በፖሊስ ምርመራ የተሰበሰቡ የተንቀሳቃሽ ምስል፣ የፎቶና የድምፅ ማስረጃዎች እንዲሁም ከአዘጋጁ ቅሩንፉድ ኢንተርቴይመንት ጭምር እንደተረጋገጠው ግለሰቦቹ ይህን የሀሰት መረጃ የለቀቁት ርካሽ የማህበራዊ ሚዲያ ዝናን ለማግኘት ሆን ብለው መሆኑ ተረጋግጧል ብለዋል። ትልቁ ጉዳያቸው ምን እንደሆነ ባይታወቅም እስካሁን ፖሊስ የደረሰበት መረጃ እንዳልኩ ከዩቲዩብ የተወሰነ የሚገኝ ገንዘብ ካለ እሱን ለመለቃቀምና ምናልባት የከተማችንንና አጠቃላይ ያለው ሁኔታ በማጠልሸት የሚያገኙት ነገር ደግሞ ሊኖር ይችላል ተብሎ ይገመታል። እሱን በምርመራ ሂደት የምንደርስበት ነው የሚሆነው። እሱ የፈለጉት ያው ፐብሊሲቲ ኢንታት ይባላል። ምንድን ነው እሱ? ከሰው ሶሻል ሚዲያን በመጠቀም ብዙ አይነት እይታዎችን እንዲያገኙ እና እይታዎችን ካገኙ በኋላ ደግሞ የራሳቸውን ስራ በሚለቁበት ጊዜ ኢዚሊ ወደ ሰው መሄድ ይችላል ማለት ነው። እሱን ፐብሊሲቲ ፈልገው ነው ይህንን ነገር ያደርጉት እንጂ በሰላም ሀገራቸው እንደገቡ